አስቀድሞ መላእክትን አከበረ፣ ነቢያትን አከበረ፣ ቅዱሳንን አከበረ፣ ሐዋርያትን አከበረ፣ ሰማያትን አከበረ፣ ድንግል ማርያምን አከበረ። እኛ መላእክትን እናከብር፣ የእግዚአብሔር ልጆች እግዚአብሔርን እናከብራለን። እሱ ያከበራቸውን ማክበር ማለት እግዚአብሔርን ማክበር ማለት ነው። ሰው እግዚአብሔር ድምጽ ሲሰማ ሰው እግዚአብሔር እንዳት ሰማ ይባረካል፣ ሕይወቱ ይባረካል፣ አላማው ይባረካል፣ ስራው ይባረካል፣ ተዳሩ ይባረካል፣ ልጆቹ ይባረካሉ። እስቲና ማተር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አማናት አሜን። ተቦር ዶክተር ናማራ አሃዱ ወንድ የተሰማ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመንበር ባታሪ ጠቅላይ ቤተ ክህነት የመገናኛ ብዙኃን ኦቲቲ ዋና ስራ አስኪያጅ ክቡር ሊቀ ካህናት ቀሴስ ሲለዮ በወን ደግሞ የሶማሊያ ሀገረ ስብከት ዋና ስራ አስኪያጅ፣ እንዲሁም ክቡር አባታችን ሊቀ ቀሴስ እንጂነር ዮሐንስ የዚሁ የታላቁ ደብራችን ኃላፊ ክቡር መጋቤ ሐዲስ የእናታችን የድንግል ማርያም የቃል ኪዳን ልጆች በሁላቸውም በአምላካችን በእግዚአብሔር ፍጹም ሰላም እንደምንዋላቸው አራ ይሰማም እንደምንዋላቸው፣ እንደምንሰነበታቸው ሰማይን የዘረጋ ምድርን የመሰረተ የሚታየውንና የማይታየውን የፈጠረ ሳይገባን ወደ ቅዱስና ስፍራው የጠራ በቤተ መቀደሱ የሰመሰፈ ስሙን እንድንጠራ ድምፁንም እንድንሰማ የፈቀደልን ቅዱስ አምላካችን እግዚአብሔር ስሙን ዘናነው የተመሰገነ ይሁን። የሁላችን ጠባቂ፣ የሁላችን አሳዳጊ መላክ መላኩ ቅዱስ ሚካኤል በረከቱ በሁላችን ላይ ይደርብን። የመስቀል ስለ እናታችን እናታችን ድንግል ማርያም በረከቷ፣ አማላጅነቷ በሁላችን ላይ ይደርብን። መጽሐፍ ቅዱስ በዚህ በዓለ ንግሥ ስናገል ይታየን፣ መላከ እግዚአብሔር እነሆ የእግዚአብሔርን በሚፈሩት ዙሪያ የእግዚአብሔር መልአክ ይሰፍራል። ይህን ቃል የምትሰሙ የእግዚአብሔር ልጆች፣ አባቶች፣ እናቶች፣ ወንድሞችና እህቶች ይህን ቃል በዚህ ቃል ሰምተን እንድንባረቅ አባታችን እግዚአብሔር ፈልግል እንሁላቸው በውስጥን በውጭ ላላቸው አሁን በዓለም ያለውን ሀሳብ ሁሉ ዛቸው እዚህ ያለውን ቃል ብቻ በዚህ የሚተላለፈውን የእግዚአብሔርን ቃል መስማት ያስፈልጋል። እግዚአብሔር ልጆች ነቢዩ አስቀድሞ እግዚአብሔርን በሚፈሩት እግዚአብሔርን በሚያመልኩት እግዚአብሔርን በናገለግቡ ዙሪያ እነይ እግዚአብሔር መልአክ ይሰፍራል። እና መሳት ብቻም አይደለም ከብፍ ረደህሉ ይጠብቃቸዋል። ይትዐየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ። ጥዕሙ ወርእዩ ከመ ኄር እግዚአብሔር የኒ ካለ በኋላ እነሆ እግዚአብሔር ል ቅመስትላል። እግዚአብሔር መልካም መሆኑን እግዚአብሔር ፍቅር መሆኑን እግዚአብሔር ሰላም መሆኑን አዳኝነቱን፣ አምላክነቱን፣ መንገድ መሆኑን ብርሃን መሆኑን ቅመስውትላል። ሰው የእግዚአብሔር ልጆች እግዚአብሔርን የምንቀብሰው በዝማሬው በቅዳሴው በአገልግሎቱ የእግዚአብሔርን ክብር እንቀምሰዋለን። እኛ እሱ እንድንቀምሰው ቃሉን እንድንማር እግዚአብሔር በዚህ ቦታ ሰብስቦናል። እዚህ ነው የእግዚአብሔር ልጆች፣ እኛ እግዚአብሔርን ስንፈራ የእግዚአብሔር መልአክ ደግሞ እኛ ጋራ ይኖራል። ያሳደገን መልአክ የጠበቀን መልአክ በነገራ በእሳት በችግር በጨለማ ትናንትና ዛሬም ነገር የሚጠብቀን መላይብገናናዊ መልአክ መጋበሎሆን ቅዱስ ሚካኤል ነው። ሁሉ ማቸው አላስ ሰርታ ላታችን ነው። በዛብል ትነት እግዚአብሔር ያለጠባቂ እነሆ አልተሆነም። እሱ ይጠብቃል። ብዙ ጊዜ ለነና አስተውሎ የሚጠብቀን ክርስቶስ ብቻ ነው የሚሉ ሰዎች አሉ። የሚጠብቀን እግዚአብሔር ብቻ ነው የሚሉ ሰዎች አሉ። እግዚአብሔር በሰማይ ሆኖ በሰማይ በአንድነት በሦስትነት የሚሰለስ የሚቀደስ የሚመለክ እግዚአብሔር በቀጥታ ይጠብቃል ምን ያደርጋል? ይጠብቃል፣ ይታደጋል። ያ ብቻ አይደለም፣ እግዚአብሔር በመላእክቱ ያስጠብቃል። እግዚአብሔር በወዳጆቹ ያስጠብቃል። እኛ እግዚአብሔርን ብለን ስንመጣ የእግዚአብሔር ልጆች እንጠበቃለን። ጠባቂዎቹ የሰጠን አባታችን እግዚአብሔር ስሙ የተመሰገነ ይሁን። ባለት ዛሬ በመልአኩ በቅዱስ ሚካኤል እግዚአብሔር ባከበረው እኛ ተከብረናል።

ሐዋርያትን ያከበረ ሰማያታትን ያከበረ ድንግል ማርያምን ያከበረ እኛ መላይቱ ስናቀሩ የእግዚአብሔር ልጆች እግዚአብሔርን እናከብራለን እሱ ያከበራቸውን ማክበር ማለት እግዚአብሔርን ማክበር ማለት ነው ዛሬ እኛ ለክብር በዚህ ቦታ መተና በኢትዮፕታ አደባባይ በምረት አደባባይ እነሆ ሰው ኃጢአት ቢሰራ ቢበድል እንኳን እዚህ ቦታ መጥቶ እንዳቸው የታፈሰበት ባአሁደ ምረቱ እግዚአብሔር ሁላችንም ሰብስበናል ከዚህ በላ

ከዕለቱ ታሪክ ጋር አስማምተው ልዩ የሆነ ቃል አስተምረዋል። አምላካችን እግዚአብሔር ቃለ ሕይወት ጋር እግዚአብሔር